በጣም በጣም ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁ። እንድበረታ እንድጽናና ነው ያደረጋችሁ። እንደ ልጆቻችሁ ሀዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት፣ በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላ። መኖሬን በጣም ነው የጠላሁት። በጣም ጠላው። በጣም የምሳሳላቸው ሙሽራዎቼ ናቸው። ሙሽራ በጣም ማዝነው። ልጆቼ ልጆቼ ልጆቼ፣ ጌታ ሰጠኝ እንግዲህ መልሼ ለጌታ አስረከብኩኝ። ልጆቼ እንግዲህ እኔን ጥለው ሄደዋል፣ እኔን ጥለው ሄደዋል። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አለው ለድክኋቸው፣ እነሱ ግን በአንድ ቀን ሄዱብኝ።

ልጆቻችን ዝቅ አድርገን እስኪንጸን ዋን ቱ ሚኒትስ የሚያጽናናው የእግዚአብሔር መንፈስ ስለሆነ እሱን እያመን ጸል ቤተሰቦችን አረጋጓቸው። ቤተሰቦችን አረጋጓቸው። ፕሮግራማችንን እንጀምራለን። እሺ፣ አንድ ጊዜ አንድ ጊዜ ቤተሰቦችን አረጋጓቸው። እስቲ በእግሮቻችን እንቆምና በእግሮቻችን እንቆም። የሚረዳ የሚራራ የሚያግዝ መንፈስ ቅዱስ ስላለ እሱን እያየን እንጽናናለን አለ። እግዚአብሔር፣ አምላክና አባቱ ስለው እናመሰግናለን። የምትራራ የምታግስ መንፈስ ቅዱስ በመካከላችን ስላለ እናመሰግናለን። ከከበደን በላይ አንተ ስለምትረዳን፣ ስለምታግዘን፣ አቅማችን ስለምትሆን፣ ጉልበታችን ስለምትሆን፣ ብርታታችን ስለምትሆን እናመሰግናለን። በነገር ሁሉ ከኛ ጋር ስላለ እናመሰግናለን። አባቱ፣ በነገር ሁሉ ስለምትረዳ እናመሰግናለን። አሁን እግዚአብሔርን ከፍ እያደረገን እናመልካለን።

እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሰዓት እንግዲህ ብዙ ነጥብ አትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው በጣም በጣም። ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁኝ። እንድበረታ እንድጽናና ነው ያደርጋችሁ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ የሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። ፊታችሁ ሳይ በረታው። ከሐዘኔ ተፈወሱ። እንግዲህ እነዚህ ልጆች እንደምታዩት በጣም በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ሙሽራዮቼ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 ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁ፣ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁን ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሀዘኔን በጥልቅኔ የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። አሁን የመጀመሪያውን አበባ የሚያስቀምጡልን ቤተሰቦቿ እናትና አባቷ ወደዚህ መጥተው አበባ ያስቀምጣሉ። አባትና እናቷ

ዜና በትውል ለክርስቶስ ቤተክርስቲያን ካሪስ ኳየር በፍጉም በትውልደ ለክርስቶስ ቤተክርስቲያን አርቢ ኳየር ሀብትሽ ከትውልደ ለክርስቶስ ቤተክርስቲያን ራይና ታንሶ ብሩክ ከትውልደ ለክርስቶስ ቤተክርስቲያን ሚዲያ ዲፓርትመንት ክብሩ ከትውልደ ለክርስቶስ ቤተክርስቲያን ኮስፕራ አውቶሎጂ ግዞ ከትው ለክርስቶስ ቤተክርስቲያን ዩዝና ኪድ ሻኪና ከትው ለክርስቶስ ቤተክርስቲያን ፕሬየር ይታገሱ ጎስፕል ፎር ኔሽን ፓስተር ዮናስ ግሎባል ፌስ ሚኒስትሪ ወንጌል ለዓለም ቤተክርስቲያን ፓስተር ስዩ ፓስተር ስዩም፣ ኤፍቢአይ ቸርች ፓስተር ሳሚ ጆስና፣ መስኪ ቤተሰቦቻቸው፣ ደረጀና ምህረት ቤተሰቦቻቸው፣ ጌቱና ስሙ ቤተሰቦቻቸው፣ ብርሃኑ በየነ፣ አቢና የሺ ቤተሰቦቻቸው ይዛናና ትግስት ቤተሰቦቻቸው፣ ዳንኤል ረታ፣ ሳባ የማነን፣ ስንታየውና ወደር ከነቤተሰቦቻቸው፣ ደረጄና ማርታ ከነ ቤተሰቦቻቸው ጎሳዬና ቤተሰቡ፣ ቡርቃና ቤተሰቡ

እሺ ከኢትዮጵያ ኤምባሲ የመጡ እንግዶች አሉን። መጨረሻ ጠርተናቸው ነው፣ እነሱ ደግሞ ያስቀምጡልናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ተስፋችን ነው። ሃሌሉያ! ተስፋን የሰጠን የታመነ ነው። እስኪ ተስፋን የሰጠን የታመነ ነው። ተስፋን የሰጠን የታመነ ነው። ተስፋን የሰጠን የታመነ ነው። እግዚአብሔር ይመስገን። ተስፋችን እግዚአብሔር ብቻ ነው። አሁን ፕሮግራማችንን እየጨረስን ነው። ያው በውጭ የተዘጋጀ ምግብ አለ እንዳትሄዱ ነው ቅድሚያ የምናገረው። የምናደርገው ሌላ ሴሬሞኒ አለ፣ የተዘጋጀ ምግብ አለ። ስለዚህ እሱን ተቃምሳችሁ ትሄዳላችሁ። ቤተሰቦችም ሁላችሁንም ቴንኪዩ ብለዋል አመስግነዋል። በእናንተ በዞባንስበርግ ውስጥ እዚያ ከተማ ላይ በሆነላቸው ነገር በጣም ተደስተዋል። ከሚያስቡት ከአቅማቸው ቅድም ሲናገር እንደሰማችሁት መንጌ በእናንተ በምታደርጉላቸው ነገር፣ ባሳያችኋቸው ፍቅር ብዙ መጽናናት ሆኖላቸዋል። ብዙ ነገር ማየት ችለዋል። ወዳሉበት ሊሄዱበት ከነበረው ነገር ተመልሰው እግዚአብሔርን እንዲያመሰግኑ የሆኑት በእናንተ ነውና ሁላችሁም በዚህ ያላችሁ እግዚአብሔር አምላክ ይባርካችሁ። በብዙ ረድታችኋል። በብዙ አግዛችኋል። በገንዘባችሁ በእውቀታችሁ፣ ባላችሁ አቅም፣ በሚዲያ ቢሆን ያገዛችሁ በሙሉ እግዚአብሔር አምላክ ዘመናችሁ ይባርክ። እና ስለዚህ ና በእናንተ ተጽናንተዋል፣ ደስተኞች ናቸው። ሁላችሁንም እግዚአብሔር ነው እና አሁን እንግዲህ የልጆቻችንን የዲቦራን እና የኦፕራን ቦዲ የምናይበት ሰዓት ይሆናል። ቤተሰቦች መጥተው ይከፍቱልናል። ስለዚህ ማናችሁም አትውጡ ከዚህ ቦታ እስኪወጣ ቦዲ እስኪወጣ ድረስ እግዚአብሔር ያክብራችሁ። እንደዚህ ቁጭ እንዳላችሁ ከሸኘናቸው በኋላ ነው ሁላችን የምንወጣው ና ማየት